በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 21 የሚነበብ ስንክሳር። የእመቤታችን የቅድስት ድንግል ማርያም በዓል ጥቅምት 21። በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። ለጸሎቷ የሚገኝ በረከቷ ከእኛ ጋር ይኖር ለዘላለሙ አሚን። የነብዩ ኢዩኤል መታሰቢያ። በዚህችም ቀን የነብይ ኢዩኤል የእረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገስጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በሰባ ሁለቱ አርድዕት በሰላሳ ስድስቱ ቅዱሳን አንእስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ ከዚህ በኋላ በስጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁ ሕልምን ያልማሉ፣ ጉልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ። ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ። ፀሐይና ጨረቃ ይጨልማሉ፣ የከዋክብትን ብርሃናቸው ይጠፋል። የትንቢቱ ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ማትያስን ከእስር ቤት ያወጣችበት በዚችም ቀን እመቤታችን ቅድስት ድንግል ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስር ቤት አዳነችው። እንዲሁም በጸሎቱ ኃይል እኛን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። ፍልሰቱ ለቅዱስ አልዓዛር። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቆስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የድንጊያ ሳጥን ውስጥ ኖሮ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፤ ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አላዛር ሥጋ ነው ይላል። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቆስጥንጠንያ አገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። ባማረ ቦታ ማኖሩት። በዚችም ቀን በዓልን አደረጉለት። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን ለዘላለሙ አሜን። እረፍቱ ለሊቀጳጳሳት ዮሐንስ። በዚችም ቀን ለከበረች አገር ኢየሩሳሌም ሊቀጳጳስ የሆነ ቅዱስ አባት ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፍ አርዕድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምሥር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የድቁና ማዕረግንም ለመሾም እስከ ተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በድቁና ሹመት አገልግሎቱን ባሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርንም በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሆና በከበረች አገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔርና በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስካራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። በእስክንድሪያ ሊቀ ጳጳሳት በአባ ማረቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስለ አመፁበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህ በግዛት ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማረቆስን የመስር ንጉሥ አዘዘው። አባ ማረቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤፒስኮፖሳቱና ከሀገር ታላላቅ ሽማግሌዎች ጋር ተማክሮ እኒህን ብሩህ ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስን አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያም ንጉስም የሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሁነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉስም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እኒህንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎችን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኪን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገር ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለ ወደዳቸው የተከበረ ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና፣ ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያም ደዌ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን አባቶች ጸሎት ይማረን በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 21ን የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ